ምስረታውን ካደረገ ሁለት ዓመታት ሊደፍን ጥቂት ጊዜያት የሚቀሩት የደቡብ ኢትዮጵያ ክልል እስካሁን ባለው ሂደት በፖለቲካው በኢኮኖሚ ዘርፍና በማህበራዊ ጉዳዮች በርካታ ተግባራት ማከናወኑ ተገልጿል። በክልሉ ወላይታ ሶዶ ከተማ በተካሄደው የሰላም፣ የልማትና የአብሮነት ጉባኤ ላይ የተሳተፉ የክልሉ ምሁራንና የሃይማኖት አባቶች መድረኩ ወንድማማችነትን ይበልጥ ያሰረጸ ስለመሆኑም አንስተዋል። ብዝሃ ማንነት ያለበት ከ32 በላይ ብሔረሰቦች ሌሎች ደግሞ ኢትዮጵያውያን የሚኖሩበት ክልል ነው። ያንን ብዝሃነትን ግምት ውስጥ ያስገባ አብሮነትን ማቆየት፣ አብሮነትን ማሳደግ ተዋደን ተጋምደን የምንኖር በቋንቋ በባህል በአብዛኛው ማህበራዊ ሁኔቶች ላይ የሚያመሳስለን የጋራ የሆነ ታሪክ ያለበት ህዝብ ነው። ይህንን ህዝብ አንድነቱን አጠናክረን ልማቱን ማሳደግ፣ ልማቱን በተሻለ ደረጃ ማላቅ ከዛም ህዝቡ ተጠቃሚ እንዲሆን የሚያስችል ውይይት ነው የተካሄደው በዚህ ሁለት ቀናት ውስጥ ማለት ነው። በክልላችን ውስጥ ያለው በርካታ ጸጋዎች አሉ። የግብርናው፣ የቱሪዝሙ፣ የኢንዱስትሪ፣ የማይድንና ና ሌሎች በርካታ ጸጋዎች ስላሉን ኃይላችንን ሰብሰብ አድርገን ልዩነታችንን አስወግደን ወንድማማችነትና የታማችነትን ገንብተን ክልላችን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ ታስቦ የተዘጋጀ ኮንፈረንስ ነው። የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ሴቶች አሉ፣ ወጣቶች አሉ፣ ምሁራኖች አሉ። እንግዲህ አጠቃላይ የሚያሰብ ነው፣ አንድነትን ነው ለኛ ደግሞ ለኢትዮጵያን፣ አሁን ባለው እንትን አንድነቱ ከመቼም ጊዜ በላይ እፍረት ጊዜ ነው መሆኑ በሰላሙ በአብሮነቱም በአንድነቱም እንዲሁም ደግሞ በሁሉም ተምሳሌት እናደርግ ብለን ካለን አንዱን የማህበራዊ መሰረት ትተ ሌላውን ማህበራዊ መሰረት ይዜ ይህን ለውጥ ልታመጣ አትችልም በፍጹም ስለዚህ ሁሉንም የማህበራዊ መሰረቶችን ማቀፍ እጅግ አስፈላጊ ነው ሰላምን አንድነትንና ልማትን ሰዎች ባለ ድርሻ አካላት ሁሉ በአንድ ቦታ ላይ ሆነው በመመካከር አብሮ የማሰብም ጭምር እድል የከፈተልን መድረክ ነበር። የሀሳብና የፖለቲካ ልዩነቶችን ወደ ጎን በመተው ከነጠላ ይልቅ ገዢ ትርክቶችን በማጎልበት ለጋራ ሰላምና ለሀገር ብልጽግና መስራት ይገባልም ብለዋል። ከዚህ አንጻር ኃላፊነት የተሰጠን የመንግስት ኃላፊነትም የፓርቲ ኃላፊነትም ማህበረሰቡን ወክሎ የተገኙ የሀገር ሽማግሌዎችም ቢሆን አጽንኦት ሰጥቶ ያነሱት ፓርት ልሂቃኖች መስማማት አለባቸው። አባቶች እንደተስማሙ ፖለቲከኞች መስማማት አለባቸው መሪዎች መስማማት አለባቸው። ለመስማማት ደግሞ በሐሳብ በላይነት ላይ ማመን ያስፈልጋል። የሀሳብ ፍጭት መካሄድ አለበት። ከዛ ያለፈ ግን ወደ ጸብ፣ ወደ ግጭት የሚያመራ ነገር ቦታና ስፍራ ሊኖረው አይገባም። ሰላሳ ሁለት ብሔረሰቦችን አቅፈው የያዘው ክልል እዚህ የሚፈጥሮ መደላድል ለአገራዊ ምክክር ስኬታማነት ጭምር ከፍተኛ ኮንትሪቢዩሽን ያለው ነው። አሁን በዚህ መድረክ ላይ በርካታ የተለያዩ የፖለቲካ ፓርቲዎች ጭምር አሉ። ተቃዋሚ የፖለቲካ ፓርቲዎች አሉ፣ ምሁራን አሉ። የአስተሳሰብ ብዝሃነት የፖለቲካ ልዩነትም ጭምር የሚንጸባረቅበት ክልል ነው። አስቀድሜ ብያለሁ፣ ብዝሃነትን የአስተሳሰብ ልዩነትንም የፖለቲካ ልዩነትንም ጭምር እንደ እሴት እንደ ሀብት ነው መቆጠር ያለበት የሀሳብ ልዩነት ይኖራል፣ የፖለቲካ ልዩነት ይኖራል። የፖለቲካ ልዩነታችን አስተሳሰባችን እንደተጠበቀ በክልላችን በሀገራችን፣ በጋራ ጉዳይ ላይ እጅ ለእጅ ተያይዘን በጋራ መስራት አለብን የሚል ሀሳብ ነው። የሕዝቦችን አብሮነት የሚሸረሽሩ ሀሳቦችን በጋራ መመከት ይገባል ያሉት አስተያየት ሰጪዎቹም አመራሩም ቁርጠኛ ሆኖ ሕዝባዊነትን መላበስ ይገባዋልም ነው ያሉት። ማገልገል ክብር እንደሆነ ማመን፣ ሕዝብን ማገልገል ክብር እንደሆነ ለመጠቀም አይደለም ብሎ ማሰብ ያስፈልጋል። የሀገርን ሁለንተናዊ ሰላም ለማረጋገጥ የሃይማኖት አባቶች፣ የሀገር ሽማግሌዎችና ባለድርሻ አካላት ሚናቸውን ሊወጡ እንደሚገባም አንስተዋል። ሃይማኖት ተቋማት ያው በሁሉም ሃይማኖቶች አሁን ላይ የሆነ ያለው ትውልድ ላይ በደንብ መስራት ይጠይቃል። እንደ እምነት ተቋም የእግዚአብሔርም ቃል ተቻችሎ ተከባብሮ መኖር ነው። ወዳጅህን ባለንጀራህን እንደ ራስ አርገህ ውደድ ነው የሚለው የእግዚአብሔር ቃልም ና አሁን ላይ ያለውን ትውልድ በደንብ ማስተማር ይጠይቃል። የሃይማኖት መሪዎችና የሀገር ሽማግሌዎች ስራቸውም ሰላምን ማስፈን ነው፣ ሰላምን ማኖር ነው፣ በሀገር ሰላምን መዝራት ነው፣ ሰላምን የሚያጠፋን መከልከል ነው፣ መገሰጥ ነው። ስለዚህ ሰላም ደግሞ በአንድ ወገን ብቻ የሚደረግ ነገር አይደለም፤ ሁሉም ለሰላም ዘምቆም አለበት